አዋሪያ ስራ ምዕራፍ ሁለት ላይ አቤ ያነብልኛል። አዋሪያ ስራ ምዕራፍ ሁለት ከቁጥር አንድ በባለ ሀምሳም የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ሊሳኖች ታዩዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ክብር ለጌታ ይሆን። በባላ አምሳው ቀን ነው የሚለው። በባላው አምሳው ቀን በአንድ ላይ ሳሉ በአንድ ልብ፣ በአንድ ሀሳብ እግዚአብሔር በአንድነት ነው የሚሰራው። የተገነጣጠለ የእግዚአብሔር ሀሳብ በቤቱ የለውም። እግዚአብሔር የተለያየ ሀሳብ የለውም። የእግዚአብሔር ሀሳብ አንድ ነው። አንቺ ጋ ያለው እኔ ጋ አለ። አንተ ጋ ያለ እኔ ጋ አለ። እኔ ጋ ያለው እናንተ ጋ አለ። ክብር ለጌታ ይሆን። የእግዚአብሔር አንድነት ስ አንድነት በሎ አንድነት በሎ በእውነት አንድነት የሌለበት ነበልባል ይመጣል በቤተ ክርስቲያን ላይ በመያያስ፣ በመቆራኘት፣ በመቀባበል የባልአምሳው ቀን ይመጣል። አሜን ትላላችሁ። የባልአምሳው ቀን ይፈጠራል። የስብከት ኤርስ እንደዚህ ነው የሚለው እግዚአብሔር ታድሶን ያመጣል። ምንም ድርድር የለም ብሎኛል እግዚአብሔር። እዚህ ቤት ብቻ አይደለም በቤተ ክርስቲያን እግዚአብሔር ትልቅ ታድሶ ያመጣል። እግዚአብሔር ለሚፈሩ ተሐድሶ ይመጣል። እሱን ለሚፈልጉ ጽድቅ ልብስ ይለብሳሉ። የጽድቅ ልብስ የምንለብስበት ዘመን ይሆናል። ክብር ለጌቷ የሆነ በአንድነት የአንድነት መንፈስ እዚህ ቤት ይለቀቃል። እኔ ሰምቼ ነው የመጣሁት። እግዚአብሔር ተናግሮኛል። ትልልቅ ነገሮች ይሰራሉ። የተያዘ ሁሉ ይሰራል። እጅ ለእጅ የተያዘ ክብሩን ይለብሳል። በመያዝ የእግዚአብሔር መንፈስ የባላም ሰው ቀን ክብር ይመጣል። እዛ ብቻ ሰርቶ አይቀርም። አንቺ ባለሽበት በዚህ ዘመንም ይሆናል ይሆናል። ክብር ለጌታ የሆነ የሚሆን ነገር አለ። መንፈስ ቅዱስ ደግሞ በተያያዙ ሰዎች ባሉበት ቦታ ላይ የሰዓት ነበልባል ይለቀቃል። የክብር ሰዓት ይለቀቃል። እግዚአብሔር ጠላትን ይቀድመዋል። አትቀደሚም፣ ተቀድመዋል አሜን አሜን፣ ጠላትሽን ቀድመሽዋል። አሜን ትላላችሁ። የቀደመ እግዚአብሔርን የሚፈራ ሰው የእግዚአብሔር መንፈስ ያገኘዋል። እግዚአብሔር መንፈስ ያገኘናል። ታድሶ ይሆናል፣ እግዚአብሔር ብሎኛል። ታድሶ በአገልግሎት ውስጥ ታድሶ፣ አሮጌ ነገርን። ሃሌሉያ። ከሀያ ሰው ላይ አምስት ሰው ታድሶ ያለበት ሰው ካለ ያስተላልፋል። ሃሌሉያ በአሮጌ ነገር አንወጥምህ። አሮጌ ካባ ይወልቃለህ፣ የጽድቅ ልብስ እንለብሳለን። ህልውናው ይመጣል። እግዚአብሔር ደጆን ያንኳኳል። የእግዚአብሔር መንፈስ ይቀባሻል። ትልልቅ ነገር በአንቺ ይሆናል። ማይቆሞት ይቆማል፣ ማይናገሩት ይናገራለሁ። አሜን። እግዚአብሔር እንደገና እድሳት እናመጣል ብሎኛል። አሜን። ሰው ቤቱን እንኳ የሆነ ወቅት ላይ የሆነ አመት በዓል ላይ ቤቱን ቀለም ያድሳል። ይታደሳል፣ አይደለም ይታደሳል። እግዚአብሔር ታዲያ እንዴት አያድስሽም? እንዴት አንታደስም? ትናንትና ዛሬ አስራ አምስት ዓመት ሊሆን ይችላል። ዛሬ ሰባት ዓመት ስድስት ዓመት መንፈስ ቅዱስ ተሞልታችሁ ይሆናል። እሱ በቂ አይደለም። እግዚአብሔር ሁል ጊዜ ጠላት በሚሰራበት ወቅት ላይ ጠላት በሚያብርበት ወቅት ላይ ጠላት በሚዶልትበት ወቅት ላይ ጠላት በሚያቀርበው አጀንዳ አንቺ ቤት ይመጣለ። ታድሶን እግዚአብሔር ባንተ ላይ ያደርጋለ። የመንፈስ ቅዱስ ህልውና ይለቀቃለ። ለምን ብትሉ ይሄ የእግዚአብሔር እቅድ ነው። ክብር ለጌታ። ይሆን በዚህ ወቅት ላይ ስንመለከት ሁሉም ይተጋል። ሞር ደግሞ በሚገርም ሁኔታ ጠላት በጣም የሚያንጀብብበት ነው። አሁን ግን የነቃ ሰው ሃሌሉያ። በዚህ ታድሶ ታድሶ ምን ያደርጋል? አራት ነገር እናገራለሁ። አንደኛ ነገር ተሐድሶ እግዚአብሔር ብሩህ ተስፋ ይሰጣል። ሃሌሉያ! ብሩህ ተስፋ፣ ትልቅ ተስፋ፣ ትልቅ ድል፣ ትልቅ ቻንስ፣ ትልቅ ኃይል እንቀበላለን። ትልቅ ተስፋ አለኝ በሉ፣ አለኝ በሉ፣ ለራሳችሁ አለኝ በሉ፣ ተቀበሉ። እኔ ትንቢት ነው የማወራው፣ የሰማሁትን ነው የማወራው። ትልቅ ተስፋ አለ። እግዚአብሔር ትልቅ ተስፋ ያደርግልናል። እግዚአብሔር የተናገረን ነገር የሚፈጽምበት ዘመን ይሆናል። ሃሌሉያ በቃ እግዚአብሔር ከፍታን ይሰጠናል፣ ህልውናውን ይገልጥልናል። ክብር ለጌታ ይሁን። የእግዚአብሔር መንፈስ ምን ያደርጋል? የእግዚአብሔር ኃይል መጥቶ ምንድ ነው ያደረገላቸው? የባለ አምሳው ቀን ምንድን ነው ያደረገው? ሁለተኛው ለውጥ ነው የሚያደርገው። አይምሮን ይቀይራል። ታድሶ ይሆናል ብሩ ተስፋ ይሰጥሻል። በብሩህ ተስፋ ላይ እንደገና ታድሶ ታድሶ፣ መታደስ አይምሮን መቀየር፣ አመለካከትን መቀየር። እኛን ቅዱሳንን በብዙ ነገር ከጨጋ የሚያርቀን ምንድነው ብትሉ ሳንረዳ ምናረገው ነገር ነው። ሳንረዳ ሳንሰማ ምናልባት ሊሆን ይችላል እንደዚህ ሆኖ ነው በዚህ እንደዚህ ሊያደረገኝ ነው በዚህ መቶብኝ ነው ኖ። እግዚአብሔር ይህን ሁሉ አመለካከት ዘንድሮ ይቀይራል። መንፈስ ቅዱስ ሲመጣ ታድሶ ይሆናል። አሮጌ ማንነት በአዲስ ነገር ይሾማለ። አሮጌ ማንነት በአዲስ ኃይልን ይሾማለ። አሮጌ ማንነት በአዲስ ቅባት ይሆንልሻል። በቃ እግዚአብሔር ታድሶን ያመጣል። አመለካከትሽን ይቀይራል። የባለ አምሳው ቀን ያገኝሻል። የባለ አምሳው ቀን ያገኘናል። የመንፈስ ቅዱስ ህልውና በኢትዮጵያ ላይ ይለቀቃል ችን ላይ ታድሶ ይለቀቃል። የእግዚአብሔር ፍሬ ያፈራል። መንፈስ ቅዱስ ስራውን ይቀጥላል። የአእምሮ መታደስ። ትንንሽ ልጆች ተነስተው እግዚአብሔር ቃል ይገልጣሉ። መንፈስ ቅዱስ ሲመራቸው፣ እግዚአብሔር ሲመራን፣ ሀሌሉያ። የመንፈስ ቅዱስ ህልውና መጣና አሮጌውን ነገር ሸፈነ። በቃ አሮጌ አሮጌ አስተሳሰብ፣ አሮጌ አመለካከት፣ አሮጌ አቀባበል ምንቀበለው የነበረውን በአዲስ መንፈስ ትቀበያለሽ። ሃሌሉያ አዲስ ነገር ስትገዙ አዲስ ነገር ልባችሁ እንደሚደሰት የእግዚአብሔር መንፈስ የሚያስደስታችሁ ዘመን ነው። አሜን ትላላችሁ። አዲስ ነገር ገዝታችሁ እንደምትቀበሉ ዘንድሮ መንፈስ ቅዱስ ይመጣል፣ ያሳድሳችኋል፣ ተሐድሶን ይጨምርላችኋል። ትልልቅ ነገር ትቀበላላችሁ። ያልሰማችሁት ይሆናል ብዙ ነገር ልንሰማ እንችላለን። ውድቀት አለ፣ ኪሳራ አለ። ኢትዮጵያ ትመታለች? አትመታም! አትመታም! ኢትዮጵያና ቤተ ክርስቲያን አትመታም! አትመታም! ሃሌሉያ ሃሌሉያ! ክብር ለጌታ ይሆን ና የባለ አምሳው ቀን በቃ አይምሮሽን አመለካከትን ይቀይራል። የእግዚአብሔር መንፈስ ሲመጣ አይምሮን ይቀይራል። የእግዚአብሔር መንፈስ ሲመጣ ይቀይራል። በቃ ያለመልምሻል ውበታቸው ሁሉ ይጨምራል በቃ ማታውቆት ሰው በቃ እንዴ አምሮብሻል ያስብልሻል ለምን ጌታ ነዋ ሚኩልሽ ጌታ ነዋ ሚዳብስሽ ጌታ ነዋ መንፈስ ቅዱስ በቃ ጸልየሽ ተነስተሽ ቡላ ሁነሻ አትነሽም ለምን ብትሉ የእግዚአብሔር ክብር አለ ይህ ክብር ይመጣል ይህ ክብር በጓዳሽ ይመጣል። በአንድነት ይመጣል። በመሰዊያችሁ ላይ ይመጣል። በቤተክርስቲያናችን ላይ ይመጣል። በአገልጋዮች ዙሪያ ይመጣል። ክብር ለጌታ ይሆን። አሜን አሜን። ከበዓለ ሃምሳዎች ቀን ከዚህ ቀን ክብር ይህ ነው ክብር የሚያመጣው ሰላም ሰላም። ቅዱሳን ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። አለው ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቱብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም